ቅዱስ ገብረ ክርስቶስ እንኳን ለቅዱስ ገብረ ክርስቶስ ዓመታዊ መታሰቢያ በዓሉ በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የቅዱስ ገብረ ክርስቶስ ገድሉን እናሰማለን። የጻዲቁ ገብረ ክርስቶስ አባት ቴዎዶሲዎስ፣ እናቱ መርኬዛ ይባላሉ። እግዚአብሔርን የሚወዱና ለድሆችና ለተቸገሩ ምጽዋትን ያደርጉ ነበር። ልጅ ስላልነበራቸው ዘወትር ወደ እግዚአብሔር ይጸልያሉ። ጻድቃንን አይጠላቸውም ተብሎ እንደተጻፈ በእርጅና ዘመናቸው ልጅ ሰጣቸው። ስሙንም አብደል መሲህ አሉ። ትርጓሙም ገብረ ክርስቶስ ማለት ነው። ጻዲቁ ገብረ ክርስቶስ ዕድሜው ለትምህርት ትምህርት እንደደረሰ የነቢያትን የሐዋርያትንና ስለ ክርስቶስ የተነገረውን ሁሉ ተማረ። ዕድሜው አስራ አምስት ዓመት በሆነ ጊዜ የሮም ንጉሥ ልጅ አጩለትና በቤተ ክርስቲያን ሥርዓት አገባ። ከቤተ ክርስቲያን ከወጡ በኋላ ወደ ቤቱ ተመለሱ። ሙሽራውና ሙሽራይቱ ወደ ጫጉላ ቤት አገቧቸው። መንፈቅሌሊት በሆነ ጊዜም ገብረ ክርስቶስ ተነስቶ የሙሽርነት ልብሱን አውልቆ ጥሎ ተራ ልብስ ለበሰ። ሙሽራይቱንም አማላት። ሙሽራዪቱም እያለቀሰች ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። ጻድቁ ገብረ ክርስቶስም ለእግዚአብሔር አደራ ሰጥችሻለሁ፣ እኔ ግን ክርስቶስን ልከተለው እሄዳለሁ የዚህ ዓለም ምድራዊ ሀብትና መንግስት ኃላፊ ነውና አንቺ ግን የተማማልነውን መሐላ አስቢ። እርሷም ዝም አለች። ከሙሽራይቱ በስተቀር ማንም ማንሳያየው ሳያየው በሌሊት ወጥቶ እየጸለየ በመርከብ ወደ አርማንያ ሀገር ሄደ። በነጋ ጊዜም አባቱ መኳንንቱን መሳፍንቱንና አገልጋዮቹን እናቱም ወይዛዝርቶችን አስከትላ ወደ ጫጉላ ቤት ገቡ። ከሙሽራይቱ በስተቀር ሙሽራው ገብረ ክርስቶስን አላገኙትም። ባልሽ ወዴት አላሏት። ሙሽራይቱም እያለቀሰች የሆነውን ሁሉ ነገረቻቸው። አባትና እናቱ የሙሽራይቱን ነገር በሰሙ ጊዜ በግንባራቸው ከመሬት ላይ ወድቀው ልብሳቸውን ቀደው በራሳቸው ላይ አመድ ነስንሰው ፊታቸውን በጥፍሮቻቸው ነጹ። ደስታቸው ወደ ሀዘን ለቅሶ ተለወጠ። አባቱ ንጉሥ ቴዎዶስዮስም አምስት መቶ አገልጋዮችን በየሀገሩ እንዲፈልጉ ታዘዘ። ንጉሥ ቴዎዶስዮስም የተወደደ ድጅን በማየት እግዚአብሔር ደስ እንዲያሰኝ ድረስ ወደ ዙፋን ያልወጣም አለ። እናቱ እግዚአብሔር የሰውነቴን ጭንቀት የልቦናዬን ሐዘን አይቶ ልጄ እስኪመለስ ድረስ በሕይወቴ ሳለው ምንጣፌ አመድ ይሁን እያለች እያለቀሰች በአመድ ላይ ተቀመጠች። ሙሽራይቱም የሙሽርነት ልብሷን አውልቃ የራስ ጠጉሯን ተላጭታ በክርስቲያን ሕግ አብሬ የተሞሸርኩትን ያሳየ ዘንድ ክርስቶስን ደጅ ጠናዋለሁ አለች። ጻዲቁ ገብረ ክርስቶስ ባህርን ተሻግሮ ከሄደ ጀምሮ ከጫጉላ ቤት የወሰደውን ሁሉ ለችግረኞች መጸወተ። ለብሶት የነበረውንም አውልቆ ሰጥቶ ጨርቅ ለበሰ። ከሰንበት በስተቀር ምንም ምንም ሳይቀምስ በጾም በጸሎት ኑሮውን ከነዳያን ጋር በቤተ ክርስቲያን ቅጥር በር አደረገ። ከማደሪያው ሳይወጣ እስኪነጋ ድረስ ሳያቋርጥ በመዓልቱም በሌሊትም ተግተው ይጸለያል። እንደዚህ ባለ ተጋድሎ ሰው ሳያውቅበት አስራ አምስት ዓመት ኖረ። ከአስራ አምስት ዓመት በኋላ ከአባቱ አገልጋዮች ሁሉ መልእክተኞች እሱ ወዳሉበት ሀገር ደረሱ። የንጉሱን ልጅ ወሬ ፈጽመው አላገኙም። ንጉሥ ቴዎዶሲዎስም እንዳዘዛቸው ቤተ ክርስቲያን ቅጥር ውስጥ ገብተው ምጽዋት ሰጡ። ጻድቁ ገብረ ክርስቶስ የአባቱ አገልጋዮችን አውቋቸው ነበርና፣ እነሱ ግን አላወቁትም። ከጾም ከጸሎት የተነሳ መልኩ ተለውጧል። ወደ ማደሪያው ገብቶ ከአባቴ አገልጋዮች ምጽዋት ለመቀበል ያበቃሃኝ አምላክ ያመሰግንሃለሁ እያለ ከእንባ ጋር ምስጋናውን አቀረበ። የተቀበለውንም ምጽዋት ለተቸገሩ ሰጠ። ሳያቋርጥ በስግደት በብዙ ተጋድሎ ማንም ሳያውቅበት አምስት ዓመት ኖረ። የአባቱ አገልጋዮቹም ወሬውን ሳይሰሙ ከዚያች አገር ወጡ። እመቤታችን ቅድስት ድንግል ማርያም ከቤተ ክርስቲያኑ ለአንድ ደገኛ ቄስ ተገልጣ በቤተ ክርስቲያን ደጃፍ ማደሪያውን ብቻውን ያደረገ ደገኛ ሰው አለ ይዘው ወደ ቤተ ክርስቲያን አምጠው ለእሱም ስገድለት። ከእንግዲህ ወዲህ ማደሪያው ከቤተ ክርስቲያን ውስጥ ይሁን እግዚአብሔር ሰው ብተጥረው ብላ የቤቱን ምልክት ነገረችው። ያም ደገኛ ቄስ እመቤታችን የቅድስት ድንግል ማርያምን ትእዛዝ እንዳዘዘችው አደረገ። ደገኛውም ቄስ ጻዲቁ ገብረ ክርስቶስን የመጣህበትንና ስራ ምን እንደሆነ በአብ በወልድ በመንፈስ ቅዱስ ስም አምላክን በወለደች በመየታችን ስም እማጸንሃለሁ፣ ንገረኝ አለው። ገብረ ክርስቶስም አጥንትን በሚሰብር ህሊናን በሚያሸብር ለመስማት በሚያስጨንቅ አብይ ግሩም በሚሆን በዚህ መሐላስ ለምን ታምለኛለህ? እኔን ታውቀኝ ዘንድ ማን ነገርሃለው? ቄሱም የሆነውን ነገር ሁሉ ነገረው። ገብረ ክርስቶስም ያማለውን መሐላ ስለፈራ ከሕፃንነቱ ጀምሮ እስከዚህ ቀን ድረስ የሆነውን ሁሉ ለቄሱ ነገረው። ቄሱም ይህን በሰማ ጊዜ ጽኑ ለቅሶ እያለቀሰ ሰገደለት። ገብረ ክርስቶስም በዚያች ሀገር ጥቂት ኖረ። የሀገሩ ሰዎች ወሬውን እንደሰሙ ባወቀ ጊዜ ውዳሴ ከንቱ ይመጣብኛል፣ ወሬውም ለአባቴ ደርሶ መጥቶ ይወስደኛል ብሎ እስከ መንፈቀ ሌሊት ድረስ ጸለየም። እመቤታችን ቅድስት ድንግል ማርያምን እኔ የሰወርኩትን በዚች ሀገር አንቺ ገለጥሽው፣ እኔ የምፈራው አንቺ ታውቂያለሽ፣ ወደማያውቁ ልሄድ አንቺ ምሪን ብሎ ማንም ሳያየው በሌሊት ወጥቶ ሄደም። ከባህር ዳር አጠገብ እንደደረሰ በመርከብ ተሳፈረ። ጥቂት ራቅ ካለ በኋላ እግዚአብሔር በባህሩ ላይ ጽሩ ነፋስ አምጥቶ ወዳላሰቡት ወስዶ ከቁስጥንጥንያ ወደ ባደረሳቸው እግዚአብሔር አምላክ የወላጆቹን ልመናና ጩኸታቸውን ሰምቷልና። እግዚአብሔር አገልጋይ ገብረ ክርስቶስ ከአባቱ አገር እንደደረሰ ባየ ጊዜ በግንባሩ ተደፍቶ እግዚአብሔርን አመሰገነ። አሁንም አንተ ከአባቴ ያመጣኸኝ ከአባቴ ማዕድ ፍርፋሪ እንጂ ከሌሎች መጽዋትን ልቀበል አልሻም። እኔ ወደ አባቴ ቤት ሄዳለሁ። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ከሥጋዬ እስክትለያት ድረስ ከአንተ ጋር ተሰውሬ የምሠራውን ለሰው አትግለጥብኝ ብሎ ወደ አባቱ ቤት ሄደ። ወደ አባቱን ቤት እንደደረሰ አባቱ ከቤት ሲወጣ ባየው ጊዜ ወደ እርሱ ቀርቦ ጌታዬ እኔ ደሃ ጦማ ዳሪ ነኝ እግዚአብሔር ካንተ ደጅ አደረሰኝ። ስለ ክርስቶስ ብለህ በቤትህ ታሳድረኝ ታኖሮኝ ዘንድ ከማዕድም ከተረፈው ፍርፋሪ ዋጋን እግዚአብሔር ይሰጥሃልና ትሰጠኝ ዘንድ ለምንሃለው አለው። ንጉሥ ቴዎዶሲዎስም የልጁን መሰደድ አስቦ ለእኔ ወዮልኝ፣ የዓይኔ ማረፊያ ወይኔ ልጅ እያላለቀሰው አገልጋዮቹን ጠርቶ እንዲረዶ ታዘዘ። ጻዲቁ ገብረ ክርስቶስ ንጉሱን አንተ ስትወጣና ስትገባ እንድታየኝ፣ እንዳትረሳኝ በምትወጣበት በር በስተውስጥ ውስጥ ማደሪያ ይሰሩልኝ ዘንድ ዘዝልኝ አለው። ንጉሥ ቴዎዲዮሲዎስም ትንሽ ጎጆ ይሰሩለት ዘንድ አዘዘ። እግዚአብሔር አገልጋይ ጻዲቁ ገብረ ክርስቶስ በተሰራለት ጎጆ ገብቶ ተቀመጠ። በመዓልትም በሌሊትም ይጾም ነበር። በሰንበት ካልሆነ እህል አይቀምስም። የሚሰጡትን ምግብ እንደሚበላ ተቀብሎ በሕቡ ለነዳያን ይሰጣል። የጸሎቱን ጊዜያት አያሳልፍም። እስከሚነጋ ቆሞ ይጸልያል። ከንጉሡ አገልጋዮች ንጉሡ አደራ ስላላቸው ገብረ ክርስቶስን ስለሚያገለግሉት ስለ ሁለቱ አገልጋዮች ቅንዓት ያዛቸውና ተንኮልን አሰቡ። ንጉሥ ለእነዚህ ለሁለት አገልጋዮች ብዙ ገንዘብ ይሰጣቸዋል፣ ከእኛ የበለጡ ይሆናል። ስለዚህ ይህ ድሃ በጌታችን ቤት እናባረው ብለው መከሩ። ከዚያ ጊዜ ጀምሮ በጻድቁ ገብረ ክርስቶስ ላይ ክፉ ሥራ ይሰሩ ጀመር። ከእነሱም በጥፍ የሚመታው ነበር፣ ራሱን በበትር የሚመታው ጽሕሙን የሚነጨው ነበር፣ የራስ ጠጉሩን የሚጎትተው፣ በማደሪያው ላይ ወጥተው በላዩ ላይ ሽንታቸውን የሚሸኑበት፣ ወጪ ታጥበው እጣቢውን በላዩ ላይ የሚያፈሱበት፣ ምራቃቸውን በላዩ ላይ የሚተፉ፣ ከንጉሡ ማዕድ የተረፈውን አጥንትና ስጋ ወስደው በላዩ ላይ በጣሉበት ጊዜ ውሾች መጥተው የወደቀውን አጥንት ከላዩ ላይ ያነሱልን ነበር። የእግዚአብሔር ሰው ግን ሞት የሌለባትን መንግሥተ ሰማያትን አስቦ የሰይጣን ጦር እንደሆነ አውቆ ስለ ክርስቶስ ብሎ ታገሰ። ሰይጣንንም ድል አድርጎ እየታገሰ ከዚህ ሁሉ መከራ ጋር አባቱ ደጃፍ አስራ አምስት ዓመት ተቀመጠ። የአባቱ አገልጋዮች ግን በመከራ ላይ መከራ ይጨምሩበት ነበር። ሲወጡና ሲገቡ ይሰድቡታል። ሽታው አስጨንቆናል፣ ይህ በሽተኛ ድሃ አስወግዱልን ይሉትም ነበር። የእግዚአብሔር ሰው ጻዲቁ ገብረ ክርስቶስ ጌታ ኢየሱስ ክርስቶስ ወይ በአባቴ ቤት ያሉ ሁሉ በእኔ እንዳይሰነካከሉ፣ ዕዳ በደልም እንዳልሆንባቸው ከሰው ተለይቼ ወደማትጸየፈኝ ወደማትጠላኝ ወደ አንተ መጣ ዘንድ ነፍሴን ከሥጋዬ እንድትለያ ተሻለው እያለ ጸለየም። ጌታችን ኢየሱስ ክርስቶስም እመቤታችን ቅድስት ድንግል ማርያምን የብዙ ብዙ ቅዱሳንን አስከትሎ ወደ እርሱ መጣ። ተገልጦም ግብረ ክርስቶስን ጸሎትህን ሰምቻለሁ፣ ፍጹም ትዕግስትንም ወድጃለሁ። እንግዲህ ከዚህ መከራ ታርፋለህ፣ የዚህ ዓለም ኃላፊ ነውና መንግሥትና ደስታንም ይህንንም ዓለም ንቀሃልና ወደ ዘላለም ፍሳ ትሄዳለህ አለው። አሁንም አጋንንትን ልታወጣ ውሮችንና አንካሶችን፣ ዲዳዎችን፣ ሰውነታቸው የደረቀውን ደዌ የጸናባቸው ለምጻሞችን፣ ደዌ ሥጋ ያደረባቸው ድውያንን ሁሉ ልትፈውስ ስልጣን ሰጥቻሃለሁ። ልዩ ልዩ ደዌ ያለባቸውን ሁሉ በጸሎተ ሄዳኑ ይፈወሱ፣ አለው። ገብረ ክርስቶስም ጌታ የፈጣሪው ሆይ አስራ አስጠኝ አለው። ጌታም የምትሻውን ለምን አለው። ገድሌ የሚናገረውን መጽሐፍ የጻፈውን ያጻፈውን፣ የሰማውን ለቅዱሳን በሚዘጋጀው በምሳ በደብረ ጽዮን ከእኔ ጋር እንዲገኙ አድርግልኝ አለው። ጌታም ይሁን ይደረጋለ። ዳግመኛም ለመታሰቢያዬ ስንዴ፣ የውሃ ሳር፣ ውሃ የሚያቀርበውን እንዲሁ አድርግለት ጌታም ይሁን ይደረጋለ። ዳግመኛ መታሰቢያ ተደርጎ የተዘጋጀው ካለቀ በኋላ የመጣ ሰው ቢኖር ወጭቱን አንስቶ ጥራጊውን የቀመሰ በምሳ በደብረ ጽዮን እንዲገኝ አደርጋለሁ አለ። ገብረ ክርስቶስን መልሶ የአባቴን አገልጋዮች ኃጢአታቸውን ይቅር በላቸው አለ። ጌታም ኃጢአታቸውን ይቅር ብዬልሃለሁ አለ። የብዙ ብዙ ቃል ኪዳኖች ገባለት። ገብረ ክርስቶስም አሜን ምስጋና ላንተ ይሆናል ዘወትር፣ ያገለግሉት የነበሩት ሁለት አገልጋዮችን ጠርቶ ከእናንተ አንዱ ወረቀትና ቀለም ያምጣልኝ፣ አንዱ ወደ ቤተ ክርስቲያን ሄዶ በረከተ ብስት ያምጣልኝ አላቸው። እነሱም እንደታዘዙት አደረጉ። እግዚአብሔር ሰው ጻድቁ ገብረ ክርስቶስ መንፈስ ቅዱስ ገልጦለት ከመጀመሪያው እስከ መጨረሻው ገድሉን በእጁ ጻፈ። ዳግመኛም ገብረ ክርስቶስ ልጃቸው እንደሆነ ከነመለክቶ ለአባቱና ለእናቱ ጻፈ። ጽህፈቱንም ከጨረሰ በኋላ ጸሎት እንዳስለመደው ጸለየ። መንፈስ ቅዱስም ህብስቱን አክብሮ ለውጦ ቁርባን አድርጎ ሰጠው። መጽሐፉን በእጁ ይዞ ወደ ምስራቅ መልሶ በአበወልድ በመንፈስ ቅዱስም በመስቀል ምልክት አማትቦ አንገቱን ወደ ሰማይ አቀና ። ጥቅምት 14 ቀንም አረፈ። ያን ጊዜ ነፍሱ ከስጋው ተለየች። በገብረ ክርስቶስ እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስዶ ሊቀ ጳጳሱ ሊያነቡ ሲሞክሩ ወረቀቱ አልላቀቅ ብሎ ፈጽሞም ቢያላቸው ብዙ ምሕላና ጸሎት ከተደረገ በኋላ ወረቀቱ ከእጁ ላይ ተላቀቀና ሲነበብ ገብረ ክርስቶስ ስለ አምላኩ ፍቅር ብሎ ለ30 ዓመታት ያሳለፈው እጅግ አሰቃቂ መከራ፣ በተለይም በአባቱ ደጅ ማንም ሳያውቀው ያሳለፈውን እጅግ አሳዛኝ መከራ በሐዘን የሚያስለቅሰው ታሪኩን በራሱ እጅ በዝርዝር ጽፎት ተገኝቷል። ንጉሥ አባቱና ንግሥት እናቱም ይህንን ልጃቸው የጻፈውን መልእክት ባነበቡ ጊዜ የሚሆኑት ጠፋባቸው። በጣም የሚገርመው ወላጆቹ ሚስት አድርገው ያመጡለት የሮሙ ንጉሥ ሴት ልጅ ለባሏ ታማኝ ሆና ሰላሳ ዓመት ሙሉ በእናት አባቱ ቤት በትዕግስት ተጠብቀው መኖሯ ነው። እርሷም ታሪኩ ሲነበብ ተሰማ እንደ እብድ ሆናለችና የቅዱስ ገብረ ክርስቶስ ስጋውን ወደ ቤተ ክርስቲያን ሲወስዱ እጅግ አስገራሚ ድንቅ ተአምራት በድውያን ሕመምተኞች ላይ ተፈጽሟል። ከተአምራቱ የተነሳ መንገዱ በሕዝብ ተጨናንቆ አላሳለፍ ቢላቸው ንጉሱ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። በዛሬው ዕለትም ግንቦት 14 ቀን ሙሽራው ገብረ ክርስቶስ ከጫጉላ ቤት ወጥቶ መንኖ የወጣበት ዕለት ነው ከጻዲቁ ከገብረ ክርስቶስ በረከትና ረድኤትን ያሳትፈን በእውነት ከዚህ በመቀጠል የሉል እግዚአብሔር ቤተሰቦች የጻዲቁ ገብረ ክርስቶስን መልኩ እናሰማለን በብእሴ እግዚአብሔር ቅዱስ ገብረ ክርስቶስ መቃብር ዘንድ ብርሃን ተገለጠ መቃብሩም ድውያንን የሚፈውስ ሆነ የቅዱስ ገብረ ክርስቶስ ጸሎትና በረከቱ ከእኛ ጋር ይሁን። በወልድ እግዚአብሔር ክርስቶስ ስም እንደተጠራ ስምህ ቅባ ምስጋና እንደተቀባ የራስ ጸጉር ሰላምታ የሚገባ የቤተ መንግሥትንና የጫጉላ ክብርን የናቀህ ቅዱስ ገብረ ክርስቶስ ሆይ የቆሸሹ የሰውነቴን በደል ትፈውስልኝ ዘንድ ጽኑ የአማላጅነት ኃይልህን ከሰማይ ላክልኝ። በብርሃን መጎናጸፊያ ለተሸፈነ ራስህና ከኮከብ ዓይንህ ጋር ለከበሩ ቅንድቦችህ ሰላምታ የሚገባ ቅዱስ ገብረ ክርስቶስ ሆይ የጥበብ ትዕግስትን ለመጀመር መዝገብህ ባለበት በዚያ በኋላ እየተከተልህ የትዕግስት መስቀልን ተሸከም። ከከበረ አፍንጫ አጠገብ ላለ ጉንጮችህና ጆሮች የጠርሶችህና የአፍህም መሸፈኛ ለሆኑ ከንፈሮችህ ሰላምታ የሚገባ የወደቀ ድሃን መስለህ በሴቃይና ትዕግስት የጻድቅ ኢዮብን ጽድቅ የተሳተፍ ቅዱስ ገብረ ክርስቶስ ሆይ ከነቃፈ አውሬ ጠብቀኝ! ከጥዑም ወይን ይልቅ በአንገትህና በጉሮሮህ ላይ ደስ ስለሚያሰኝ እስትንፋስህና ቃልህ ሰላምታ የተገባ አስሩን ትእዛዛት የፈጸምህ መናኔ የዓለም ቅዱስ ገብረ ክርስቶስ ሆይ ከኃይል የአብ ልጅ ክርስቶስ በፊት ለፍርድ በግራ እንዳልቆም በተሰጠህ አማላጅነት ቃል ኪዳን እርዳኝ። ከከበረ ህፅን ጋና ላለ ጀርባህና ደረት የወርቅ አምባር ጌጦችህን ለናቁ ቅዱሳት እጆች ሰላምታ የተገባ ቅዱስ ገብረ ክርስቶስ ወይ ከሥጋ ፈተና አንተን ያሸነፈ ህማም ነውን? ጭንቅ ነውን? ረሃብ ነውን? እንዳንተ ያለ በየዘመኑ አልተረሳምና፣ መስዋዕተ የተጸሎትን ለሰው ቅዱሳን ጣቶችህና ከሕፅንህ ጋር ለከበሩ ክንድህ መከንጃዎችህ ሰላምታ የተገባ በእውነት የድንግል ማርያም ልጅ ክርስቶስ ወዳጁ ቅዱስ ገብረ ክርስቶስ ወይ፣ ኃይል በሌለኝ በእኔ በደካማ ወዳጅህ ላይ ጠላቶች በተነሱ ጊዜ በአማላጅነት ኃይል አፍረው ወደኋላ ይመለሱልኝ። ለአስተዋይ ልቦናህና በንጹህ የወድህ መዝገብ ለተሰበሰበ ጎንህ ለእጅ ጣቶች ሁሉ ሰላምታ የተገባ ተሞሽረህም ሳለ ድንግልና አይኖርህ ወዳጅ ቅዱስ ገብረ ክርስቶስ ወይ ድዌው ከታገሰ ጠቢብዬው በቀር ከፍጡራን ሁሉ እንዳንተ ያለማን ነው ለሁለቱ ኩላሊቶች ለህሊና ለአንዲት እንብርትህም የከበረ ሰላምታ የሚገባ የፍጡር ስጋዊ መንግስትን የናቀ ገብረ ክርስቶስ ወይ በፈቃድ የመሳት ሰይጣን ሰራዊት ስለ ሲቃዩ ፈንታ በአዲሱ ዓለም ዘላለም ደስታን ተጎናጸፈ። በአንድነት ላሉ ጭኖችና በምናኔ ዓለም ለተገዋዙ ከዋክብት እግሮች ሰላምታ የሚገባ በእውነት የድንግል ማርያም ልጅ ክርስቶስን ያገለገለ ቅዱስ ገብረ ክርስቶስ ወይ ደጃፉ መብረቅ ስብሐት መልኩም እንደበረዶ ነጣ። ሰማያዊ ቤት ምራኝ ለቅዱሳት ተረከዝ ለእግር መርገጫ ጣቶች በላያቸውም ላሉ ጭፍሮች ሰላምታ የሚገባ ስርዓተ ዓለምን ከነ ግብሮ የናቀ ቅዱስ ገብረ ክርስቶስ ሆይ፣ ሐዘን የተመላችና በሃይማኖት የተሞሸረች እጮኛ በፊት እያለቀሰች እንደምንሸሸም ለፍጹም መልክህና ለቁመትህም በክብረ ዜማ መሐሌት ለተከናወነ ጸአተ ነፍስህ ሰላምታ የሚገባ በሚያስፈራ የፈጣሪ መንበር ፊት ቆመ የምትማልድልን ቅዱስ ገብረ ክርስቶስ ሆይ በአዲስ ዓለም የሕይወት ተስፋዎች ናቸውና በጾምና በጸሎት ጎዳናዎችን የወዳጅን ምራኝ መዓዛው እንደ ዕጣ ለተወደደ በዕድመ ስጋሃና የተቆለፈ ሳጥንን ለመሰለ መቃብር ሰላምተ የሚገባ ቅዱስ ገብረ ክርስቶስ ሆይ በወጣትነት ወራት 30 ዓመታትን ያህል የተቀበተው ሲቃይ ትዕግሥትህን፣ በሐዘን ሁሉ መጽናኛ ይሁነኝ። ከከበረችና ትምርኬዛ ፊት በሸሸ ጊዜ በታላ ጽኑ ለቅሶ ትካዜ ለተመላሽ ቅድስት ሚስት ሰላምተ የሚገባ ጽኑ ኃይል ቅዱስ ገብረ ክርስቶስ ወይ የኃጢአት የበደል ጠባይ የዋጣት ነፍሴን ለማረጋጋት ናልኝ። በሁሉም ስፍራ መጠጊያ መማፀኛ አድርግሃለችና በለቅሷቸው ብዛት የደከሙ አባትና እናትህ ወገኖችህም በወተት ፍቅር ያሳደጉ ቅዱስ ገብረ ክርስቶስ ወይ አንተን ተማፀኛለሁና ከጎደሎ ዘመን ገበያ ተመልሼ አንተ ባለህበት ኖር ዘንድ የእድሜን ዋጋ ስጠኝ። ይህን ምድራዊ ዓለም የናቀ ሰላምና ፍቅርን የተሸለመ በአማላጅነትም ለደከመ ሙሽራ አክናፈ ድንግልናን የተሸከመ ሰማያዊ ኮከብ ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። በተሰደደበት ስፍራ እመቤታችን እንግል ማርያም ብእሴ እግዚአብሔር ብላ ሰየመች። በእውነት የቅድስ ሥላሴ አገልጋይ ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። ብዙ ጸጋን ለማግኘት ጥበበ ገድልህ ያማረ እና ስደጃፍ የተቸገረ ልጅ ተብለ በሌሎች ዘንድ የታወቀ ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። ለብዙ ዓመታት ከሚወጡና ከሚገቡ ሰዎች ስድብና ንቀትን በትዕግስት ስትቀበል የኖረ ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። የማዕዳ ጣቢዎች በላይ እየደፉብህ ይህ ቁስለኛ ሸተተን እያሉ የሰደቡ ቃል ችለው የተጋደለ ቅዱስ ገብረ ክርስቶስ ወይ ሰላምታ ይገባሃል። የአባታ አገልጋዮች አጥንቶችን በወረወሩ ጊዜ ውሾች እየተሻሙ አካልህን ሲነክሱ የታገሰ ቅዱስ ገብረ ክርስቶስ ወይ ሰላምታ ይገባሃል። በእጅ የተጨበጠ ደዳቤን አይተው የንጉሥ ልጅነትን ባወቁ ጊዜ ወገኖች ስለ ረፍተ እያለቀሱ በራሳቸው ላይ አመድነት ስነ ሥራ ዘኑልህ ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። ንጉሷ አባት ልጅ ልጅ የመንግስት የወራሽ ድሃ መስለ በደጅ ትኖር ባለማወቅ ችላ አልኩ እያለ ያለቀሰል ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። እናተ መርኬዛ በትካዜዋ ጊዜ ካንተ በቀር የሚያረጋጋት ልጅ የላትምና ልብሷን ቀዳ ያለቀሰችል ቅዱስ ገብረ ክርስቶስ ሰላምታ ይገባሃል ሚስት ከተውሃኝ ባሏ ሞቶባት ብቻዋን እንደቀረችው ኦፈ መንጢጥ በመበለ ትነት እኖራለሁ ብላ ያለቀሰችል ቅዱስ ገብረ ክርስቶስ ሰላምታ ይገባሃል ከወርሃ ሚያዚያ የተክል ሽታ ይልቅ ደስ የሚያሰኝ ድውያንን የፈወሰ ክቡር በነስጋህ ላረፈበት መቃብር ሰላምታ የሚገባ ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። ቅዱስ ገብረ ክርስቶስ ሆይ በስም ሰሌዳ ላይ የስሜን መጠሪያ ይጻፍ ዘንድ ጸሎቴን ዘወትር በአማላጅነት